ስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች ሕዝበ ክርስቲያን ወዳጆቼ እንደምን ሰነበታችሁ? እንደምን አላችሁ? እነሆ ዛሬ እንደ እግዚአብሔር ፍቃድ ትንሽ መልእክት የምናስተላልፈው ስካር የፍቃድ ዕብደት ነው በሚል ርዕስ ነው። ስካር የፍቃድ ዕብደት ነው ይላል። እንግዲህ ለምንድን ነው የፍቃድ እብደት የሆነው? ማንም ሰው ሳያስገድደው በራሱ ፍቃድ ሰው በፍላጎቱ ያደረገው አድርጎ ካደረገው በኋላ ቢታመም ቢጋጭ፣ ቢወድቅ፣ ሰውን ቢያስቀይም እግዚአብሔርንም ቢያስቀይም ይሄ በፍቃደኝነት የተመሰረተ ስለሆነ ስካር የፍቃድ እብደት ነው በሚል መነሻነት እንነጋገራለን። ለምንድነው ስቃር ስካር የፍቃድ እብደት ነው የተባለው ያልን እንደሆነ እስኪ አስቀድሞ ስለ ስካር ስንናጋገር የእግዚአብሔር ቃል ምን ይላል? አልኮል ወይም ሙኝጠጅ ወይም የሚያሰክር ነገር በእውነት ጸጋው ይበዛላቸው አስቀድሞ በእግዚአብሔር የመረጡ ሰዎች እንኳን አይደለም አብዝተው ጠጥተው ይሰክሩ አይደለም ቀርቶ ፈጽማችሁ አትቅመሱ ወይም አትጠጡ የሚል እግዚአብሔር ቃል አለ። ይኸውም ከብሉይ አንድ ከሐዲስ አንድ እንጠቅሳለን። ለምሳሌ ከብሉይ ኪዳን አንድ ብንጠቅስ በመጽሐፈ መሳፍንት ቁጥር አስራ ሶስት ምዕራፍ አስራ ሶስት ቁጥር አራት ላይ ያለውን አይለቃ እናነሳለን። ይሄውም ደግሞ አስቀድሞ የማኑሄ የማኑሄ ልጅ ነው ናዝራዊ ሰምሶን፣ ወይም የሰምሶን እናት በመካንነቷ ዘመን ስትኖር እግዚአብሔር ግን ቀረባትና እስራኤልን ከባርነት ያወጣል የተባለው ልጅ ልትወልድ እግዚአብሔር መላኩን ላከ። መላኩ እንዲህ አላት፣ ለማኑሄ ሚስት ማለት ነው ትወልጃለሽ ልጅን ትወልጃ እርሱ እስራኤልን ከባርነት ያወጣል ማውጣት ይጀምራል ተብሎ የተነገረለት መላከ እግዚአብሔር ወደ እርሷ መጥቶ ልጅ ትወልጃ ትጸንሻለሽ ብሎ መስፈርቱን ነግሯታል። ከመስፈርቱ አንዱ የሚያሰክር መጠጥ ፈጽሞ እንዳትቀምሽ ወይም እንዳትጠጭ ነው። አያችሁ ክርስቲያኖች፣ አትቅመሱ የተባላለማ አትቅመሽ ተበላለች የሚያሰክር መጠጥ እንዳትቀምሽ፣ በፀጉሩም ላይ ደግሞ ምላጭ እንዳያርፍ፣ እርሱ ለእግዚአብሔር የተመረጠ ናዝራዊ ይሆናል፣ እስራኤልን ከባርነት ለማውጣት ይጀምራል ተብሎ የተነገረለት አሁን ሰምሶን ነው ማለት ነው። ስለዚህ ምንድን ነው? በእግዚአብሔር ለመመረጥ ከሚያሰክር ነገር መራቅ ያስፈልጋል ማለት ነው። ከሰከርን በሰውም ዘንድ በእግዚአብሔር ዘንድ ዋጋ ያስከፍለናል ማለት ነው። በተለይም በጽድቁ መንገዳችን ላይ ፈተና ይሆናል ማለት ነው። ይሄ በብሉይ ኪዳን ፍጹም እንዳትቀምሽ የተባለችኋ የሰምሶንናት የሰምሶን እናት የማኑሄ ሚስት ናት ማለት ነው። ሌላ በአዲስ ኪዳን ደግሞ ወደዚህ ወደ መረተ ዘመን ስንመጣ በጌታ ፊት ይላል በዚህ በሉቃስ ወንጌል ምዕራፍ አንድ ቁጥር አስራ አምስት ላይ በጌታ ፊት ታላቅ ይሆናልና የወይ ጠጅና የሚያሰክር መጠጥ አይጠጣም ተብሏል። ይሄ የተባለው ማን ነው? ቅዱስ ዮሐንስ ነው ማለት ነው መጥምቀ ዮሐንስ የዘካርያስ ልጅ ነው ማለት ነው። ስለዚህ ይህ ልጅ በትንቢተ እግዚአብሔር በመላከ እግዚአብሔር መጥቶ ለእናቱ የተነገረ ነው ማለት ነው። የሚያሰክር መጠጥ አይጠጣም። እርሱ ታላቅ እግዚአብሔር ሰው ከ፣ አዎ ከማህፀን የተመረጠ ተራራውን ዝቅ በል፣ ተኮረብታውም ደግሞ ዝቅ በል፣ ጎርጓዳው ይሙላ ብሎ የእግዚአብሔርን የወንጌልን መንገድን የመጀመሪያው ጠራጊ እርሱ ዮሐንስ ነውና በፍጹም የሚያሰክር መጠጥ አይጠጣም ተብሏል ማለት ነው። ስለዚህ ጸጋው የበዛላቸው ቅዱሳን የሚያሰክር መጠጥ አትጠጡ ከተባሉ እኛ ታዲያ እሺ እንደው ልክ ሊኖረ እንዲገባ አይገባም ወይ? ክርስቲያኖች እስቲ ከልክ ያለፈ ጠጥተው ምን የሆኑ ሰዎች አሉ? ለምሳሌ ኖሆን እስኪ እንመልከት። ከጥፋት ውሃ በኋላ ገበሬ መሆን ጀመረና ወይ ጠጅ ተከለ። ከዛም ከተከለ ወይ ጠ አዘጋጅቶ ጠጣ። ከጠጣም በኋላ ሰከረ። ከሰከረም በኋላ በድንኳኑ ምን ሆነ? ራቁቱን ተኛ ነው የሚለው ክርስቲያኖች። ከዛም በኋላ ሶስቱ ልጆች ሶስቱ ልጆች ሴም ያፌትና ካም ነበሩ። ታዲያ ካም ሄደና የአባቱን ራቁትነት ተመለከተ። አባቱን ራቁትነት ተመልክቶ ሳለ የእሱ ማየት አልበቃው ብሎ ለወንድሞቹ ኑ የአባታችን ርቃን ኔ ብሎ ጋበዛቸው። ወንድሞቹ ግን ያፌት እና ሴም ሊባረኩ እግዚአብሔር መርጧቸዋልና እኛማ የአባታችን ርቃን አናይም ብለው ኩታ በዘመን በሀገራችን አጠራር ወይም ልብስ ጋቢ ያንን ይዘው ወደኋላ ኋላ አይናቸው እንዳይ ወደኋላ ይዘው አባታቸውን አፍረት አርቃን ርቃነ ሥጋውን አልብሰዋል ማለት ነው ከለበሰ በኋላ ኖህ ምንድነው የሆነው ነቃ ከነቃም በኋላ የሆነበትን ተመለከተ ከዚህ በኋላ በልጆቹ ላይ እርግማንና ምርቃን አስተላለፈ ይሄ የአባቱን ራቁትነት ያየው ልጅ የተረገምክ ለወንድሞች ባህሪያ ትሆናለህ ተብሎ እርግማንን ተቀብሏል እነሱ ሴም እና ያፌት ደግሞ እነሱ ጥበበኞች ተብለው በእውነት ተመርቀዋል ማለት ነው ይሄ የሆነበት ምክንያት ኖህ የሚያሰክር ነገር በመጠጣቱ ምክንያት ነው እርቃኑን የወደቀው ለዛውም ጻድቁ ኖህ ማለት ነው ስለዚህ ከዚህ የምንማረው ምንድን ነው የሚያሰክር ነገር ቅዱሳን የሆኑ ሰዎችንም የሚያሳስት በመሆኑ ነው ማለት ነው። ሌላው አንድ ስንጨምር በዚህ በዘፍጥረት ምዕራፍ 19 ቁጥር 31 ላይ የሎጥን ታሪክና እናያለን። ሎጥ እንደምትመለከቱት አዎ፣ በዛች ኃጢአት በበዛበት ከተማ ወደ አሩጣ ተብሎ በመላክ እግዚአብሔር ተነግሮት ከወጣ በኋላ ሴቶች ልጆቹ እንዲህ አድርገዋል። አባታችንን እናጠጣው፣ አጠጥተን ደግሞ ከሰከረን በኋላ ከእሱ ጋር እንተኛ ብለው ተመካክረው መጥፎ ምክር አስበው አጠጡት፣ አሰከሩ። ከሰከረን በኋላ ከእሱ ጋር ተኙ። ተነሱ። ሁለቱ ሴቶች ልጆች ከአባታቸው እንደጸነሱ መጽሐፍ ቅዱስ ይናገራል ማለት ነው። ይሄ የምን ውጤት ነው ያለ እንደሆነ የስካር ውጤት ነው ማለት ነው። በልክ ባለመኖር ማለት ነው። ስለዚህ ስካር ደግሞ ከተጠቀሱት ሐዋርያው ቅዱስ ጳውሎስ በገላትያ ምዕራፍ አምስት ቁጥር አስራ ዘጠኝ ጀምሮ ያለው የስጋ ስራ እና የመንፈስ ፍሬ ተብለው ከተገለጹት የስጋ ስራ ወይም የእግዚአብሔርን መንግስት እንዳኑር እስከሚከለክሉን አንዱ በተለይም በአስራ አምስተኛ ተራ ቁጥር የተገለጸው ስካር ነው ማለት ነው ስካር ወደ እግዚአብሔር መንግስት እንዳንገባ የሚከለክለን ሀጢአት ነው ማለት ነው ስለዚህ ነገሮች ሁሉ በልክ ካልሆኑ በስተቀረ አይሆንም ማለት ነው ሲሆን ሲሆን ጸጋዊ ይበዛላቸው ቅዱሳን ፍጹም እንዳይቀምሱ ተነግሯቸዋል እኛ ደግሞ አለመቅመሱ ብቻ ሳይሆን ቢያንስ በልክ ነገሮች ሁሉ በልክ ቢሆኑ ከልክ በላይ ያለፈ በእውነት በሽታ ነውና ማለት ነው ከዚህ አንጻር ስካር በሰው ዘንድ ከፍተኛ ኃጢአት ሆኖ ተገኝቷል ማለት ነው። ለምንድን ነው? ራሳችንን ያሳብዳል። በፈቃደኝነት አብደናል ማለት ነው። ሳያስገድደን ማለት ነው። ልክ በመተላለፍ ምክንያት ራሳችንን እናብዳለን። ጠይው ሰለሞን አብዝቶ ተናግሮታል። አዎ ይሁን ጠጅ አብዝተን ከጠጣን የእባብ መርዝ እንደሚሆንብን ማለት ነው። ምላሳችን እየተቆለፈ እየታሰረ ከቤተሰቦቻችን ከሰው ሌላው ቆርቶ ከቆመ ግቡዝ ከግንድ ጋር እያጋጨን ነው ያለው። ስለዚህ ክርስቲያኖች፣ የቀድሞ አባቶቻችን ራቁታቸውን አርቀናቸውን የወደቁት ከልጆቻችን የጸነሱት ይሄ የስካር ውጤት ወይም አብዝቶ የመጠጣት ውጤት ስለሆነ ክርስቲያኖች በእውነት በልክ እንድንኖር እንጂ ከልክ በላይ እንድናደርግ አንድም የተፈቀደ ነገር የለም ከዚህ አንፃር ሲሆን ሲሆን የበቁ ቅዱሳንን እና ጸጋ ይበዛላቸውን በዛላቸውን አርያ ብንከተል መልካም አለ፣ እዛ ግን ደግሞ በልክ ብናደርገው የተሻለ ነው በማለት የዛሬውን አጠር ያለች መልእክት አስተላልፈንላችኋል። ሰላም፣ እግዚአብሔር ከሁላችን ጋር ይሁን አሜን።